በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 19 ከዚህ ቀደም እንግዲህ በ18 ተከታታይ ክፍሎች በአሽከርካሪዎች የሚፈጽሙ የተለያዩ ጥፋቶች ቅጣቶችን የሚያሰጡትን ነጥብ አይተናል። በዛሬው በክፍል 19 ፕሮግራማችን ደግሞ በልዩ ደረጃ ጥፋት ስር ከተዘረዘሩ 22 የጥፋት አይነቶች ከ11 እስከ 17 ያሉትን እናያለን። ከዚህ ቀደም እንግዲህ ከአንድ እስከ 10 አይተናል። ዛሬ ደግሞ ከ11 እስከ 17 ዛሬ በተለዩ ሁኔታ ሰባት ያደረኩት ሰባቱም ከተፈቀደው ፍጥነት በላይ ማሸከራችን የምንቀጣው ቅጣትና የሚያሰጡት ነጥብ ነው። ላይክ፣ ፎሎ፣ ሼር ኮፒ ሊንክ አርጉ። 11ኛው የጥፋት አይነት ምን ይላል? ከተፈቀደ ፍጥነት በላይ እስከ 5 ኪሎ ሜትር በሰዓት ይላል። ለምሳሌ መንገዱ ላይ የተፈቀደው 50 ኪሎ ሜትር ፐርአወር ነው። እኛ እንግዲህ እስከ 55 ኪሎ ሜትር ፐርአወር እስከ 54 ኪሎ ሜትር ፐርአወር እያሽከረከርን ብንገኝ ምንም አንቀጣም፣ ምንም ነጥብ አይያዝብንም ማለት ነው። የመጀመሪያው ይሄ ነው። 12ኛውን ስናይ ከተፈቀደ ፍጥነት በላይ ከ6 እስከ 10 ኪሎ ሜትር በሰዓት ሲበልጥ ይላል። መንገዱ ላይ የተፈቀደው 50 ኪሎ ሜትር ፐርአወር ነው። እኛ ደግሞ እያሽከረከርን የተገኘው ከ56 እስከ 60 ኪሎ ሜትር ፐርአወር ወይም ደግሞ ከ6 እስከ 10 ኪሎ ሜትር ፐርአወር ጨምረንበት ከሆነ 1 መቶ ብርና 3 ነጥብ በመንጃ ፈቃዳችን እርከን ይቆጠርብናል ማለት ነው። 13ኛውን የጥፋት አይነት ስናይ ከተፈቀደ ፍጥነት በላይ ከ11 እስከ 20 ኪሎ ሜትር በሰዓት ሲበልጥ ይላል። የተፈቀደልን 50 ኪሎ ሜትር ፐር አወር ነው። እኛ ግን 60፣ 65፣ 70 ኪሎ ሜትር ፐር አወር እያሽከረከርብን እንገኝ ወይ ደግሞ ከተፈቀደው ፍጥነት ላይ ከ11 እስከ 20 ኪሎ ሜትር ጨምረን ከሆነ 1700 ብር እና 3 ነጥብ ይቆጠርብናል። 14ኛው የጥፋት አይነት ስንል ከተፈቀደ ፍጥነት በላይ ከ21 እስከ 30 ኪሎ ሜትር በሰዓት ሲበልጥ ይላል። እኛ የተፈቀደልን ስንት ነው? 50 ኪሎ ሜትር ፕራው። እኛ ግን ጨምረን የተገኘው ስንት ነው? 21 ኪሎ ሜትር ወይ ደግሞ እስከ 30 ኪሎ ሜትር ጨምረን ምን ማለት ነው? 50 ቢሆን ለምሳሌ በ71፣ በ75 በ80 እያሽከረከረ ነው ወይ ደግሞ 30 ኪሎ ሜትር ጭማሪ ያሳየን ማለት 1800 ብርና 3 ነጥብ በመንጃ ፍቃዳችን ይቆጠርብናል። 15ኛው የጥፋት አይነት ከተፈቀደው ፍጥነት በላይ ከ31 እስከ 40 ኪሎ ሜትር በሰዓት ሲበልጥ ይላል። የተፈቀደልን ስንት ነበረ? 50 ኪሎ ሜትር ፐር አወር ነው። እኛ ግን ከ31 እስከ 40 ኪሎ ሜትር ጨምረንበት ምን ማለት ነው? ከ81 እስከ 90 ኪሎ ሜትር ፐር አወር እያሽከረከር ብንገኝ፣ መንገዱ የተፈቀደልን በ50 ነው። እኛ ግን ከ81 እስከ 90 ኪሎ ሜትር ፐር አወር እያሽከረከር ብንገኝ? ሁለት ሺህ ብርና ስምንት ነጥብ በመንጃ ፍቃዳችን ይቆጠርብናል። ወደ አስራ ስድስተኛው የጥፋት አይነት ስንሄድ ከተፈቀደው ፍጥነት በላይ ከ41 ኪሎ ሜትር በላይ ሲበልጥ ይላል። እኛ የተፈቀደልን በመንገዱ ላይ ስንት ነው? 50 ኪሎ ሜትር ፐር አወር ነው 41 ኪሎ ሜትር ጨምረንበት ምን ማለት ነው? 91 ወይ ደግሞ 95 ወይ ደግሞ 100 ኪሎ ሜትር ፐር አወር ሊሆን ይችላል። በዛ እያሽከረከርን ብንገኝ 2500 ብርና 8 ነጥብ በመንጃ ፍቃዳችን ይቆጠርብናል። ወደ 17ኛው እና የመጨረሻው የፍጥነት ሰንገደብን በመጣስ የምንቀጣው ቅጣት ምንድነው? ከተፈቀደው ፍጥነት በላይ ከ50 ኪሎ ሜትር እና ከዛ በላይ በሰዓት ሲበልጥ ይላል። ምን ማለት ነው? የተፈቀደልን 50 ነበረ፣ እኛ 100 ኪሎ ሜትር ፐር አወር፣ 120 ኪሎ ሜትር ፐር አወር እያሽከረከርን ብንገኝ 3500 ብር እና 8 ነጥብ ይቆጠርብናል ማለት ነው። ስለዚህ እዚህ ጋር የፍጥነቱ ወሰንገደብ ያለ ማክበር እንግዲህ መንገድ ላይ ብዙ የትራፊክ ተቆጣጣሪዎች ሊቀጡን ይችላሉ። እዚህ ጋር ግን እንደ ስፒዱ ግን ይለያያል ማለት ነው። ለምሳሌ 50 ተፈቅዶ 60 ኪሎ ሜትር ፐር አወር እያሽከረከረ እየሄደ የሚያደርሰው አደጋ አደጋና 100 ኪሎ ሜትር ፐር አወር ያሽከረከረ የሚያደርሰው አደጋ የተለያየ ነው። ስለዚህ የቅጣት ሁኔታ ልክ እንደ ጣስ ነው የፍጥነት መጠን ከፍ እያለ ይሄዳል ማለት ነው። ስለዚህ በምናሽከረክርበት ጊዜ እንግዲህ መንገድ ላይ ምልክቶችን ማየት ያስፈልጋል። 50 ካለ 50 በታች ነው ማሽከርከር ነው፣ 60 ካለ 60 በታች ማሽከርከር ነው። ስለዚህ ፍጥነታችን እየተቆጣጠርን ህጎቹን እያወቅን ልናሽከረክር ይገባል። ይህንን እንግዲህ ብንጥስ ትንሹ ቅጣት 500 ብር፣ ትልቁ ቅጣት ደግሞ 3500 ብር ነው። ነገር ግን አደጋ ብናደርስ ግን ሶስት ሺህ አምስት መቶ ብር አንድ እቃ ላይ ገዛ ይችላል። ስለዚህ ጥንቃቄ ያደርገ ለማሽከርከር ይገባል። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ።